በጣም ሩቅ ሆኜ ጠላት ሆኜ ወደደኝ። ፍቅርን ያለ ቦታው በቃ የፈለኩ ሰው እኔ ብዙ ቦታ ልቤ ለብዙ ነገር ተደስቶ ያውቅ አልጠቀመም። ልቤ የኢየሱስ ነው፣ ፍቅሬም የኢየሱስ ነው፣ እኔም የኢየሱስ በትላንትናዎቿ ታሪክም ላይ እሷን ነገር አይተው ደግሞ ክርስቶስን በርሷ አስተውለው ፊታቸውን ወደ ክርስቶስ የመለሱ ብዙዎች ናቸው። ዛሬ እንጸልያለን። ከዚህም በኋላ በሚቀራት ዘመን እግዚአብሔር በሰጣት እድሜና ዘመን ሁሉ ስለ ታየላት ምስክርና አገልጋይ እንድትሆን እጆቻችን እንጭነን፣ እዚህ ጋር ያለን አገልጋዮች በምትኖርበት እድሜ እግዚአብሔር በርክቺ ባላት ኑሪ ባላት በሰጣት እድሜና ዘመን ሁሉ ከዚህ በኋላ የሚባክኑ ቀኖች ሳይኖሯት ለእርሱ አገልጋይ እና የታመነ ምስክር በመሆን በስፍራ ሁሉ እርሱን የምትገልጥ እንድትሆን በጨለማ ላሉ በድካም ላሉ በብዙ ፈተናና ሁኔታ ላሉ ሁሉ መመለስ ምክንያት እንድትሆን እግዚአብሔር ደግሞ በእርሷ እንዲጠቀም በከናፍርቷ እያለፈ እንዲጠቀም ከታሪኳ እየተነሳ እንዲጠቀም ደግሞም በእርሷ እያለፈ እንዲሠራ ከዚህ በኋላ ሕዝቡን በፉጨት የሚጠራባት የታመነች ባሪያ እንድትሆን በእግዚአብሔር ፊት እንጸልያለን። ሃሌሉያ። ሰሞኑ አነጋጋሪ ከሆኑት ጉዳዮች አንዱ ስለ ዘማሪ ዘሪቱ ከበደ ጉዳይ ነው። አዲሱ ባሳተመችው መጽሐፏ ከልጅነት እስከ ልጅነት በሚል ውስጥ አንድ ከብዙ ወንዶች ጋር እንደተኛች የሚያሳይ ጽሑፍ ጽፋለች እና በምን ደፍረት ይህን የጻፈችው ምን ብላ ነው? እሷ የልጆች እናት ነች። ከአሁን በኋላ ደግሞ አገልጋይ ነች። በብዙ ኢትዮጵያውያን በሀገር ውስጥና እና በሀገር ውጭ ያለው ብዙ ሰውን የሚወዷት የሚያድቋት አለ። እና በምን ድፍረቱ በአደባባይ በመጽሐፍ ላይ ከብዙ ወንዶች ጋር አንሶላ ገፍፌያለሁ፣ ከብዙ ወንዶች ጋር ተኝቻለሁ ብላ የምትናገረው እሷ ለምን ሲባል ነው ብሎ ብዙ ሰዎችም ጥያቄያቸውን፣ ሀሳባቸውን እያቀረቡ እንደ ቅሬታ እያነሱ ይገኛሉ ማለት ነው። ትክክለኛው እሷ የጻፈችው ግን ይሄ ነው ወይስ የሚለው ደግሞ የብዙዎችም ጥያቄ ሆኗል። እና ወደ ሁለት ሰዎችን ከፍሏል የብዙ ሰዎችን ሀሳብ ወደ ሁለት ከፍሏል። እውነትም ጽፋለች ወይ አንዶቹ ደግሞ መጽሐፉን እንኳን ሳያዩ እንደዛ ብለው የሚናገሩት አለ እና መጽሐፍ ውስጥ ደግሞ ምን ይልሁ? ወደ እሷ በትክክለኛነት የተናገረችው ነገር ይሄ ነው ወይ? ብዙ ሰዎች እንግዲህ መጽሐፉን ሳያዩ ራሱ እሷ ከብዙ ወንዶች ጋር እንደተኛች የሚናገሩ አሉ እና እውነትም ደግሞ እንደዛ ነው ወይ የሚለው ነገሩ ዛሬ እንግዲህ ከማስረጃ ጋር ይዘን መተናል። ማርቶ እንግዲህ መጽሐፉ ላይ እንደሚለው ከሆነ እንደሚከተሉ እናንባለን አብረን እያየነው የፍቅርን ስሜት የሚወድና የሚፈልግም ነበርሁ ሆኖም ግን አካላዊ ወደ ሆነ ግንኙነት ለመግባት የማዳፍርና የሚጠነቀቅበት እስከ ዋነኞቹ ዓመታት ድረስ በግላ ሳብ ምህንድሴኛ በቅርቤ ካሉ ጥቂቶች ጋር ምናልባት የፍቅር ፍሰኞች የሚባሉ አይነት ነበርኩ ሳልሆን እንደማልቀድ ተነጋግሬ ያውቃለሁ። በተለይም በመጀመሪያ የመቀራረብ ጊዜ ውስጥ የሚፈጠረውን ከፍተኛ የስበት ድምቀትና አዲስ ሰው በፍቅር ስሜት ውስጥ ስናወቅ ያለውን አስማጭ ጊዜያዊ ደስታ ያን ልቅ እወደው ነበር። አዲሱን ዓለም በመተዋወቅ ውስጥ ያለውን የአሳሽ ወይም ኤክስፕሎረር ደስታና ጉጉት ተከትዬ ጥቂት የማይባሉ የፆታ ተቃራኒዎችን ህይወት ጎብኝቼ ወጥቻለሁ። ጨንቁ አስሳውን አጓጊ የሚያደርገው እርግጠኛ ያለመሆን ስሜት በነገሮች ግልጽነት ሲረግብ ነው። መስጦኝ የሰነበተውን ሰው ለመጀመሪያ ጊዜ ያለምንም አጋዥ ስሜት ስመለከተውና ከማንም የተለየ እንዳልሆነ ሳስተውል የሚፈጠረው ጨርታና ባዱነት ከባድ ነው። ወድ የነበረው ራሱን መውደድ ስለነበረ አብሮኝ ካለው ሰው ትክክለኛ ማንነት ጋር የምተዋወቀው ሲያክለፈልፈኝ የቆየው ስሜት መጥፋት ሲጀምር ነው። መልካቸውን እንኳን አጣርቼ የሚመለከተው ያን ጊዜ እንደሆነ አስታውሳለሁ። ውስጤ ለጓጓለት ስሜት ሲል ካኩና ኳክሎ የተቀበለው ሰው ስሜቱ በረገበ ጊዜ እርቃን ይገለጣልና ከዚያ ሰው ጋር የሚያስቀጥል አቅም አጣለው። እውነት ሳይሆን ወረት እንደሆነ በደረስኩበት ጊዜ ሁሉ ትክክለኛውን ግንዛቤ እስካገኝ ድረስ የነገሩን ገለባነት በመጋፈጥ ከጊዜያዊነቱ የተነሳ የጠለቀን ትርጉም በመፈለግ ፈንታ ከሚቀጥለው ሰው ጋር እየተሳካ እንደሚሆን ተስፋ በማድረግ ደጋግሜ የፍቅርን ስሜት ከፍታና ዝቅታ አይቻለው። ነገሩ የምስኪኖች ድካም፣ የጅል አፍቃሪዎች ወይ ሮማንቲክ ፎርስ አለማወቅ። እኔ ደግሞ ከእነርሱ አንዷ ነበርኩ። ከዚህ ድካም ከጌታ ተመሳርፍ ያለው የምንበት ወቅት ከመምጣቱ በፊት ከዛም ምላለ ጊዜ አርፌ የቆየሁት በትዳር ውስጥ በነበርኩባቸው የመጀመሪያዎቹ ቡታት ነበር። የልጆች አባት ከሆነው ከላቃቸው መንግስቱ ጋር የፍቅር ግንኙነት ከመጀመራችን በፊት በነበርን ወቅት እያለ መጽሐፉ ላይ ይቀጥላል ማለት ነው። እንግዲህ እንደሰማችሁት ከብዙ ወንዶች ጋር አንሶላ ገፍ ያለው አንሶላ ገፍቻለሁ፣ ከብዙ ወንዶች ጋር ተኝቻለሁ። ቀጥታ ተብሎ አልተጻፈም፣ እንደዛ ብላ አልጻፈችም። እና ያለው ነገር እኔ በተፈጥሮ ወንድን ሳይሆን ፍቅርን መውደድን እወዳለሁ ነው ነገሩ አብዛኞቹ የፍቅር ዘፈኖች ወይም ደግሞ እጅግ ማራኪ ነበሩ። ዘፈን የዘፈናል ውስጥ በነበረች ጊዜ እና ሀሳቧ ምንድን ነው? እኔ መውደድን ስለምወድ ብዙ እወዳለሁ። ሰውን ሰውን ከወደድኩ ከሱ ጋር በፍቅር ውስጥ ከቆዩ በኋላ ግን እሰለቻለሁ። ከዛ ሀሳብ ከዛ ስሜት ከወጣሁ በኋላ ግን ያ ሰው ማንም እንደሆነ ምንም እንዳልሆነ፣ መጀመሪያ ራሱ ፍቅርን ስለሚወድ ፍቅርን አስቀድም በፍቅሩ ውስጥ እወድቃለሁ። ከዛ ሰው ጋር ከወደድኩኝ በኋላ ከዛ ስሜት ስወጣ ያ ነገር ፍቅር እንዳልነበረ ወረት ብቻ እንደነበረ ሲረዳ ግን እንደገና ደግሞ ተስፋ በመቅረት ሌላን ሰው ምናልባትን ደግሞ አዲስ የተሻለ የፍቅር ህይወት ይኖርኛል በሚል ተስፋ ደግሞ አሁንም እጠብቃለሁ። እንደዚህ እያልኩኝ ከብዙ ሰዎች ጋር ቆይቻለሁ። አሳልፍ ያለው ወደ መጀመሪያ ላይ የጻፈችው ነገር ደግሞ ምን ብላለች? አካላዊ ወደሆነ ግንኙት ለመግባት የማልደፍርና የመጠነቀቅ ነበርኩ እስከ ኋለኞች አመታት ድረስ ትብላለች። ወደ መጀመሪያዎቹ ላይ እንደዚህ አይነት አካላዊ ግንኙት ላይ ብዙም እንትን አትልም ነበረ፣ ስጠነቀቅ ነበረ። ከዛ በኋላ ወደ ኋለኞቹ ስትል እንግዲህ ከዛ በኋላ ነው ማለት ነው፣ ምናልባትም እንደዚህ አይነት ግንኙነት እንትን ያደረገችው። እና ጠቅላላ ሀሳቧ እሷ መውደድን ስለምትወድ ነው ያን ሰው የምትወደው ተቃራኒ ጾታን የምትወደው። እና ከዛ በኋላ ደግሞ ስትቆይና ከዛ ስሜት ትወጣለች። እና ተስፋ መቁረጥ፣ መሰልቸት ባህሪ ነበራት። ይሄ ደግሞ ፍቅር እንዳልነበርና ትክክለኛ ፍቅር ሀሳቡን ለማጠቃለል ያህል ይሄ መጽሐፍ የተጻፈበት ትክክለኛው ሀሳብ ምንድን ነው? ብዙ እኔ ፍቅር ለማግኘት መውደድን ፈልግ ያለው ግን መውደድን አላገኘቱም። ትክክለኛ መውደድ ያገኘሁት ኢየሱስ ጋር ስመጣ ነው ቤቱ ስመጣ ነው ብዙ ነገሮችን ያገኙትና ትክክለኛ ፍቅርና መውደድ እውነት እኛ ፍቅር ያለው ኢየሱስ ጋር ነው። ሌላው ግን እዚህ ዓለም ላይ ያለው ወረት ነው ለማለት ነው። ጠቅላላ ሀሳብ ሌሎችን ለማስተማርም ያህል ነው እና አንዳንድ ሰዎችም ደግሞ ከዚህ ዘለለ ወደ ሌላ ተተርጉሞ የሚነገር ነገር ትክክል እንዳልሆነ ነው እና በቀጥታ እሷም ደግሞ በመጽሐፍ ውስጥ እንዳልጻፈች ሰዎች ደግሞ ይህንም መጽሐፍ እንኳን ሳያዩ ብዙ ነገሮችን እየተቀባበሉ እያበሩ እንዳሉ ያው ብዙዎቻችንም በሶሻል ሚዲያ በተለያዩ ማህበራዊ ደረገ ገጾች ላይ አይተናልና፣ እና ይህም ደግሞ ትክክል እንዳልሆነ መረዳትም አለብን። እንግዲህ ጠቅላላ ሀሳቧ እዚህ ምድር ላይ ያለው ሁሉም ነገር አላፊ ነው። ትክክለኛ ፍቅር የለም። ትክክለኛ ፍቅር የሰው ፍቅርም ያልፋል። ብዙ ነገር ያሰለቻል። ብዙ ነገሮች ያልፋሉ። ሁሉም ነገር ለጊዜያዊ ነው። ትክክለኛው ፍቅርና እውነተኛው ፍቅር መውደድ ያለው አንዱ ኢየሱስ ጋር ብቻ ነው። ነፍሱን እኛ ሰጥቶ እስከ መውደድ ያደረሰ እሱ ብቻ ስለሆነ እኛም እሱን መውደድ አለብን። ለእሱ መኖር አለብን። ለሱ መገዛት አለብን። በሱ ውስጥ ነው ትክክለኛ ፍቅርም ያለው፣ ለማለት ነው ጠቅላላ ሀሳባ። በዚህ መንገድ እኛ ብንረዳም የተሻለ ነው ብዬ አስባለሁ። ለዚህ ቱቻ አዲስ ሆና ሳብስክራይብ በማድረግ ቤተሰብ በትሆኑ ብዙ ጠቃሚ ነገሮችን ታገኛላችሁ፣ ታተርፉበታላችሁ። ወዳችኋለሁ። ወንድማች ፎብስ ነበርኩኝ። ሰላም ሁሉልኝ።